የሚጠበቀው ቤታዮ ከአንቺ የሚጠበቀው ያ ሳምሪን መሆኑ፣ መሳቅ መጨነቅም የለብሽም። ቀን ያመጣታል። ከፈለገች ከፈለገች እራሷ መዳከር አለባት። ከፈለገች ዩቱቦች አሉ። ዛሬ ነው እንደምትፈለገሽ እሷንም እኮ እንጠይቃታለን። እንደት ነበርሽ እስከዛ ያ በክፉ አላነሳም በክፉ የሚነሳም ነገር የለም ቢያነሳ ራሱ እኛ ክፎች አይደለንም ለሱ መልስ መመለስ እንችላለን ግን የወደቀ ነገር ላይ እግዚአብሔር ኦሬዲ ስራውን ሰጥቶታል ያ እግዚአብሔር ኦሬዲ እኔንም ልጆቼንም ከፍ አድርጎ እሱን እዚህ ጋር ቦታል አለቅ ለእኔ መልስ ማን ምን እንደሰራ ማን መጥፎን ምን እንደሰራ አብሮ ሲኖር ያቀ አንቺም እኛ እንደተረዳ ነው፣ አባትሽ አሜሪካን ከሄደ በኋላ አይደለም ተሸክሞሽ ሄደ እዛው እያላችሁ። ስለዚህ አንቺ ምታውቂው አባትሽ ነው። እራሷ እኮ ሴትዮዋ ተናግራለች፣ አልነበርኩም። እንዲሁም በእሷ ማሳበብ ነው። አልነበርኩም ስመጣ የሉም። አዎ የት ነበርሽ ነው ጥያቄ። የሚጠይቅ ሰው ካለ የት ነበርሽ? ምን አጋጥሞሽ ነው? ስለዚህ እንዲያው ይህንን አባት እኔ ከድሮ የማደንቀው ሰው የተከበረም ሰው ነው። እኔ ስሰማ የቤታዩ አባት በጣም ትልቅ ሰው የተከበረ ሰው አስተማሪ ብዙ ነገር ያደረገ ነው። የትኛው ወንድ ነው ዛሬ እንጀራ እናት ራሱ ልትከበር ነው የሚገባው። በዚህ መልኩ እንኳን ካከበርሻት እና ከወደድሻት እናትናት ማለት ነች። የሰው ልጅ አቅፋ አሜሪካን ድረስ ተሸክማ መታ አሳድጋ ዛሬ በቤታየ አፍ እቺ ሴት የምትከበር ከሆነ ለኔም ትክክለኛ ሴት ናት። እናትናት ከልባ ማለት ትክክል ታማም ሊሆን ይችላል። የቤተሰብ አለመስማማትም ሊሆን ይችላል። ምክንያቱም የኖረበት ነው። ማንም ማንም ለገንዘብ ብሎ ማለት ነው። ለይቱ ገንዘብ ብሎ ሁን ትላንትና የተቀመጠችበት ያ ሰላሳ ያወጣችሁ ግን እኮ ብዙ ነች ሴት ለቴሌፎኑ ያወጣችሁ፣ ቀጥታ የደወለችበት ሰውን ያደረገችበት ታይማ ምናምን ስታስቤ ወደ ሽብር ይሄዳል። የምታገኘው ግን ምንድን ነው? እና ኃጢአት ና ዶ ይዞ ይከፍላት፣ ከዚያ የበለጠ ይከፍላት። እያንዳንዱ ተጠዳበት የምትውለው ሰላሳ ነው። ከአንቺ የሚጠበቀው ቤታዩ፣ ከአንቺ የሚጠበቀው ያ ሳምሪን መሆኑ መሳቅ መጨነቅም የለብሽ። ቀን ያመጣታል። ከፈለገች ከፈለገች ራሷ መዳከር አለባት። ከፈለገች ዩቱቦች አሉ። ዛሬ ነው እንደምትፈልግሽ። እሷን እኮ እንጠይቃታለን። የት ነበርሽ እስከ ዛሬ? እኔ ባልጠይቃትም፣ የሚጠይቃት የሚጠይቃት ደፋር። እኔ እንደዚህ ነገር መግባት አልፈልግም። አንቺ ዛሬ የሆነ ቦታ ብትሆኝና ሶስት ልጆች ይዘሽ ድክር ድክር ብትይ አትፈልግሽ፣ እሱ አትፈልግሽ። እኔ የተረዳውት ነገርም ስላለ ምክንያቱም አባትሽ አሜሪካን ቁጭ ብሎም አይደለም ያመጣሽ። ለምን አባትሽን ወደድሽ? ለምን አባትሽን? ምክንያቱም ከወሬያቸው ራሱ ካወሩት ወሬ ራሱ መጀመሪያም አባትሽ ጋር እንደነበርሽ ነው እራሳቸው ላይ ነው ነጥብ ያስቆጠሩት። ኦኬ ካልቻለች ማሳደግ ካልቻለች አንድ ልጅን አንድ ልጅ ማሳደግ ካልቻለ አባት ነው የሚወስደው፣ አባት ካልቻለ እናት ነው የምትወስደው። ከእሷ ጋር ለምን አመጣሽ አይደለም እንኳን አመጣሽ መባል ያለበት። በበሽታ ምክንያት የሚሆን በምንም ምክንያት በምንም በተለያየ ችግርም ሊኖርባት ይችላል። እራሷን ለማዳን ነገ ሌላ ቀን ጠብቃ ይሆናል ያን ነገር ያደረገችው። ትኑርም አትኑርም ውሸት የሚሆን እውነት ሆ አንቺ፣ ሀቢባን ኦኬ፣ ጓደኛሽ ናት። እርጅ ማለቱ ጥሩ ነው፣ ግን ማድረግ አልነበረብሽ። መጨረሻውን ቁጭ ብለሽ ማየት ነበረብሽ ቁጭ ብለሽ፣ ምክንያቱም ሳምሬ ያደረገችውን ነገር እኔ እንዲያውም እንዲህ እንዲህ አላልኳት ነው አላልኳት ተይው ያልኳት እኛ አባት እናት የክፉ ጊዜም ናቸው። የፈለገ ነገር ቢሆን ስትከፊ፣ ምንም ስትሆኝ መግቢያ ናት እናት አባት። እች ሴትዮ አትጻፊ፣ አትጻፊ፣ ይህንንም ይህንንም መልእክት አትስጭ፣ አትጻፊ፣ ዝም በይ። ልክ ሳምሪ መጣሽ አደለ ዝም በይ። ምትሰሚኝ ከሆነ ዝም በቃ ኢግኖርድ። አሁን ከትላንቱና ወዲያ ስትደንሽ እሷ ከትላንትና ወዲያ አቀረበች ጠፋች። አንቺ ገብተሽ ድብልቅልቅ አድርገሽ ያንን ሁላ ገንዘብ ሰርተሽ ወጣሽ አሉ ትላንትና። ለምንድን ነው ይሄንን እንተ የማያነሳሽው? ለምን አነሳሽው? ዝግትም እንደዚህ ነገር ዝግት። ማ ማብራሪያም የማያስፈልግሽ ያንቺ መንገድ ሌላ ነው፣ የእሷ መንገድ ሌላ ነው። ከመጀመሪያም ጀምሮ እኔ እነግርሻለሁ። በነገራችን ላይ እራስሽ ተናገረኝ። ምን ብዬሻለሁ? ምን ብዬሻለሁ? ሴትዮዋን እኔ ስለማውቃት ነው፣ አይጤ ማለት እኔ ስለማውቃት ነው። አንደኛ በሜዲሲን የምትንቀሳቀስ በቴራፒ እዚህ ላይ የምታያቸው በሙሉ አጠቃላይ እንቁርቴ ፊንጋር አውሮፓ ብትኖረው ቴራፒ የሆነ ሴንትሮም ትገባ ነበር። መድኃኒቷን ነበር መስጠት አይቻል በግድ ያስወጥፋት ነበር። እነዚህ ሰዎች ኦልሬዲ በሽተኞች ናቸው። እች ልጅ በዘጠኝ ዓመቷ አይጤ በዘጠኝሁን አይጤ በዘጠኝ ዓመቷ ነው ከሐረር የወጣችሁ። አታውቃቸውም ቤተሰባቸው ሶማሊያ ላይ ስንት ዓመት ተቀምጣለች። ከሶማሊያ አሁን፣ ወሬውን ትክክለኛውን ታሪክ ልንገራችሁ። ከሶማሊያ የመን፣ ከየመን ዩናይትድ ኔሽን ያመጣት፣ ከስንት ዓመት በኋላ ልጅ ሆና ነው የወጣችሁ። አስባችሁታል? በእግር የመን ድረስ መድረስ አስባችሁታል? የተቆረጠ እግር እያየች ራሷ የተቆረጠ ራሱ እኮ ላይ ላይ ስትናገረው ነበር የተቆረጠ ልጅ፣ በረሃብ የሞቱ የደረቁ፣ አንተ ደግሞ ወጣለኝ ል የተራቡ በስደት የሞቱትን አልፋ ሱማሌዎች ናቸው ራሱ እኮ ተናግሯል። ሱማሌዎች ናቸው መርከብ ውስጥ አርገው ያተረፏት። እች ልጅ እች ልጅ ያለችበት የኖርዌይ የስዊድን ዶክተሮች ካላዳኗት አንቺ አታድኛት እንደዚህ እንጎዳል የምትሉ ከሆነ ላለችበት ሀገር መንግስት ሪፖርት በጣም ይቻላል። ሪፖርት ማድረግ ሪፖርት አርጋችሁ ያ ሕክምናው እንዲቀጥልላት ማድረግ ይቻላል፣ ምትተባበሩ የምትተባበሩ ከሆነ ማለት ነው። አይ ካልሆነ ደግሞ ኢግኖርድ ማድረግ ነው፣ መርሳት ነው። ታምጣ አታምጣ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 ነግ በኔ ነው። ነገ ልንገራችሁ የኤልሻዳይን ውሽማ ካላመጣች እኔ ደግሞ ጂጂ አይደለሁ። ይሄን ደግሞ አሁን ነው የምነግራችሁ። ነገ እግዚአብሔር ምስክሬ ነው የምላችሁ የኤልሻዳይን ውሽማ ውሽማ ካጣች ሁላችሁ ገና ናችሁ እኮ ገና። ዩቱ ዋን ካላስጠነቀራችሁባት ወይ እሷን በህግ ካልከሰሳችኋት በስተቀር ጋይስ፣ ትላንትና በኔ ነው የሳቃችሁት። እኛ አልሳቅም። ትላንትና በኔ ነው ዝም ያላችሁት። ጠብቂ። ይሄ ስራ ነው ስራዬ ብላ የሚያዘችው ትናንትና፣ የዮናስን ወንድም እንቁርቴ ስታመጣ ደስ ብሏቸዋል። እንቁርቴ ግን ህግ ያለበት ሀገር ስለሆነ ስለምትጠየቅ ከዚህ በኋላ ደግሞ ኦሬዲ ተከሳለች የሚባል ነገር አለ። እንቁርቴ እራሷን ስትናገር ነበር። ይቺ ግን የሚከሳትም የለም። ምክንያቱም እኛ ብንከሳት ኮስትር ነው የሚያደርገኝ። እኔ ኮስትር ነው የሚያደርገኝ የምትከሳት አንዴ እሷን ለመክሰስ በጣም እዚያ ጋር መከሰስ ነው ይሻ ብንከሳት ለአንድ ጊዜ 800 ሮ ያስፈልጋል። ይህ እንዳ አውቃ አራ ሰዓት የምታወረዋል እሱ በሙሉ መተርጎም አለበት፣ በጀርመን ህግ ማለት ነው። እንደ ህግ ቆራጦ ቆራጦ ምታወጡ አደለ ሙሉ ለማስተርጎም 340 ሮ ያስፈልገል። እኔ 340 ሮ ሄጀ ጉዳይ ምክንያቱም ውስጤን ስለማቀ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 እኛ የሳምሪን አባት አይደለም። እኔ ልክ የማስገባው ለዚህ ጉዳይ ተባባሪ የሆነውን ግን ልክ ይገባል። የጊዜ ጉዳይ ነው ነገሮች